ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ ከጣና ቴሌቪዥን የሚያዝያ 9 2017 ዓ ም ጣና ዜናችን ተጀምሯል ዜናዎቹን እየመራው አማራ ሰፋ አብሪያችሁ ቆያለሁ በቅድሚያም አርዕስቶቹን እናስቀድም የብልጽግናው አገዛዝ በአማራ ህዝብ ላይ የሚያደርሰውን የጭካን የጭፍጨፍ አጠናክሮ ቀጥሎበታል ዛሬ 120 ንጹሐን በድሮን ጨፍጭፏል በየትኛው ቀጠና የሚለውን በዜናችን የምናስደምጣችሁ ይሆናል የቋራና መተማ ቀጠና ለብልጽግናው ሰራዊት የመኮብለያ ቀጠና ሆኖ ብለታል። ሰራዊቱ በጅምላ እየፈረሰ ፋኖን የሚቀላቀልበት ምክንያት ደግሞ በበለጠ አነጋጋሪ ሆኗል። ሰራዊቱ የሚኮበለልበትን ምክንያት ጨምሮ ዝርዝር መረጃዎችን ከዜናችን ተሰሙታላችሁ። በፕሮፌሰር መስፍናሪያ ላይ ቁጣ በርትቶባቸዋል። የብልጽግናውን አገዛዝ በታማኝነት ለማገልገል የተቋቋመ እንደሆነ የሚነገረው የምክክር ኮሚሽኑን የሚያጋልጥ የተሰብሳቢዎች ምስክርነት ተሰምቷል። በዜናችን ዝርዝሩን እናቀርብላችኋለን። ፋኖ ሸዋ ላይ ታምር የተባለለትን ድል ተጎናጽፏል። የአማራ ፋኖ ሸዋ ጠቅላይ ግዛት የዕለቱን ተጋድሎና የድሉን ዝርዝር መረጃ በዜናችን ዝርዝሩ ይደመጣል። ተሰሙታላችሁ። ነውር የማያልቅበት የብልጽግናው አገዛዝ የመንግስት ሰራተኛውን በነፍስ ወከፍ አምስት ሺህ ብር አስገድዶ እየተቀበለ መሆኑ ተነግሯል። በየትኛው ቀጠናና በምን ምክንያት የሚለውን በዝርዝር እናስደምጣችኋለን። የራሷ እያረረ የሰው ታማ ስላለች እንዲሉ ብልጽግና በአዲስ አበባ ቢሮ ከፍቶ የሰጠው ብሪጌድ ናሃማዶ ባልተጠበቀ ሰዓት የአብይ አህመድን አገዛዝ ገመን አጋልጧል። ከአብይ አህመድ የተሰጠውን ተልኮ አስመልክ አመልክቶ የቡርኑ መሪዎች ይፋ አድርገዋል። ይህ የቡርኑ መሪዎች መረጃ የአፍ ወለምታ ወይስ የታሰበበት ነው የሚለውን ጨምሮ ዝርዝር መረጃውን በዜናችን እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ዘገባችን አለፍን ቋራና መተማ ቀጠና የብልጽግና ሰራዊት መኮብ ላይ አሁነዋል። የብልጽግናው አገዛዝ ይሉሽን በሰማሽ ገበያ ባልወጣሽ የሚለው ደርሶበታል። በምስራቅ አፍሪካ ተወዳዳሪ የሌለው ሰራዊት መገንባቱንና በአገር ውስጥም ያለ ረፍት መቶ ዓመት መዋጋት የሚችል ሰራዊት መገንባቱን የሚናገረው ብልጽግና አማራን እንዲጨፈጨፍ የላከው ሰራዊቱ ግን በጅምላ እየከዳው ነው። በምስራቅ አፍሪካ ተወዳዳሪ የሌለው ሰራዊት መገንባቱንና በአገር ውስጥም ያለ ረፍት መቶ ዓመት መዋጋት የሚችል ሰራዊት መገንባቱን የሚናገረው ብልጽግና አማራን እንዲጨፈጭፍ የላከው ሰራዊቱ ግን በጅምላ እየከዳው ነው። ለጣና ቴሌቪዥን ከአውደ ግንባር የደረሱት መረጃዎች እንደገለጹት በምዕራባዊ ጎንደር ቀጠና የተሰማራው የብልጽግና ሰራዊት በጅምላ እየፈረሰ ፋኖን መቀላቀሉን ገልጸውልናል። በትናንቱ ዜናችን የአማራ ፋኖ ጎንደር ጠቅላይ ግዛትን በርካታ የኦሮሞ ብልጽግና መከላከያና የባድን አድማ ብተና ተቀላቀለ ብለን መዘገባችን ይታወሳል። የጣና ቴሌቪዥን ምንጮች ዛሬ ባደረሱን መረጃ እንደገለጹት ደግሞ ሻውራ ላይ ተመቶ ያፈገፈገው የብልጽግና ሰራዊት አብዛኛው ኃይሉ የአማራ ፋኖ አንድነት በጎንደርን መቀላቀሉን ገልጸዋል። በርካታ የብልጽግና ሰራዊት አጣና ዋሴ ክፍለ ጦሩን ተቀላቅሏል ሲሉ የገለጹት ምንጮቻችን በአጠቃላይ በመተማና በቋራ አውራጃዎች የሚገኙ ሁሉም የጎንደር ጠቅላይ ግዛት የፋኖ አደረጃጀቶች ከሚፈርሰው የብልጽግና ሰራዊት የድርሻቸውን ተከፋፍለዋል ብለዋል። የአማራ ሕዝብ ጠላቶች ህወሀትና ሳልሳዊ በአዲን ጥምረት ፈጥረው በፋኖ መካከል እርስ በርስ እንዲገዳደሉ ያለ ረፍት በሚሰሩበት በዚህ ሰዓት የብልጽግናው ሰራዊት ግን ያለማቋረጥ እየፈረሰ ይገኛል። በዚህ ጉዳይ አስተያየቱን የሰጠው የፋኖ መሪው ሲናገር ብልጽግና በሕይወት የቆየው በውድ ዋጋ በገዛው ድሮንና በጭካኔ በሚያስወነጭፈው ከባድ መሳሪያ ሳይሆን በውስጣችን ባለው የራሳችን ልዩነት ነው። በዚህ ሰዓት እንደ ጎንደር ቀጠና ፋኖ ከባድ ጊዜ እያሳለፍን እንደሆነ ቢታወቅም የጠላት ሰራዊት ግን በስማችን ብቻ በመፍራት እየፈረሰ ነው ብለዋል። በፋኖ ላይ እጁን ያስገባው የህወሀትና የሳልሳዊ ባዲን ጥምር ኃይል በሃይማኖት መሪ ስም፣ በባለ ሀብት ስም፣ በሚዲያና በውጭ አስተባባሪ በኩል ያለረፍት ሊከፋፍለን እየሰራ ነው ሲል የሚናገረው የፋኖ መሪው በተለይም እንደ ጎንደር የፖለቲካ መሪን ማፍራት አለመቻላችን በብዙ እንድንፈተን አድርጎናል። ጥላቶቻችን የቱንም ያህል ሴራ ጎንጉ ነው ቢመጡም እኛ ግን ቀስ ብለን መክረንና ወገናችንን አማክረን ከዚህ በኋላ የታጋይ ነፍስ እንዳይጠፋ ጎንደርን በድጋሚ እንዳታዝን እናደርጋለን ሲል የተስፋ ቃሉን ሰጥቷል። የብልጽግና ሰራዊት በጅምላ ፋኖን የሚቀላቀሉት የአማራ ተወላጆች ብቻ ሳይሆኑ የሌሎች ብሔረሰብ ተወላጆችም ጭምር መሆናቸውን ምንጮቻችን ተናግረዋል። ለጦሩ በጅምላ መፍረስ ያቀረቡት ምክንያት የብልጽግና ሰራዊት አዛዦች የተጠናከረ የሰዎች ዝውውር ላይ ተሰማርተዋል በተለይም የሁለት ብሔረሰብ ተወላጆች የሰራዊቱ አባላትን ለይተው ለሊቢያ ህገወጥ የሰዎች አዘዋዋሪዎች እስከ ግማሽ ሚሊዮን ብር እየሸጧቸው ነው። ይህን የተመለከቱ የሰራዊቱ አባላት በአገዛዙ እና በአዛዦቻቸው ተስፋ በመቁረጥ ነው ራሳቸውን ለማዳን ሲሉ ከካምፕ እየጠፉ ፋኑን የሚቀላቀሉ ሲሉ ተናግረዋል። ክቡራት ቤተሰቦቻችን ወደ ተከታዩ መረጃችን እናልፋለን። አብራችን ቆዩ። የብልጽግና አየር ኃይል 120 ንጹሃንን በድሮን ጨፈጨፈ። በጀኔራል ይልማ መርዳሳ እና በብርሃን ውጁ ላይ የሚመራው የብልጽግና ሰራዊት አየር ኃይል ዛሬ በአማራ ክልል ምስራቅ ጎጃም ዞን 120 ንጹሃንን መጨፍጨፉን የአማራ ፋኖ በጎጃም አስታውቋል። የአማራ ፋኖ በጎጃም የደረሰውን እልቂት አስመልክቶ ለዝግጅት ክፍላችን ባደረሰው መረጃ እንዳስታወቀው በምስራቅ ጎጃም ዞን ናርጅና ና ውጋ ወረዳ ገደብ በተባለች አነስተኛ ከተማ ላይ ዛሬ ሚያዝያ 9 2017 ዓ ም ከ120 በላይ ንጹሐን በድሮን ተጨፍጭፏል ሲል አረጋግጧል የአማራ ፋኖ በጎጃም የደረሰውን እልቂት አስመልክቶ ለዝግጅት ክፍላችን ባደረሰው መረጃ እንዳስታወቀው በምስራቅ ጎጃም ዞን እናርጅና እናውጋ ወረዳ ገደብ በተባለች አነስተኛ ከተማ ዛሬ ሚያዝያ 9 ቀን 2017 ዓ ም ከ120 በላይ ንጹሐን በድሮን ተጨፍጭፈዋል ሲል አረጋግጧል በጄኔራል ይልማ መርዳሳ ቀጥተኛ ትእዛዝ ዛሬ በግፍ የተጨፈጨፉት ንጹሐን በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረት እንጨት ተሸክመው የነበሩ ንጹሐን የገደብ ከተማና አካባቢዋ ነዋሪዎች መሆናቸውን እዙ አስታውቋል። የብልጽግናው አገዛዝ ባለፉት ሁለት ዓመታት ከ300 ጊዜ በላይ የድሮን ጥቃት በማድረስ በ10 ሺዎች የሚቆጠሩ ንጹሐንን መጨፍጨፉ ይታወቃል። በዚህ ጎጃም ቀጠና ከሁለት ዓመት በፊት ባደረሰው ተመሳሳይ የድሮን ጥቃት 185 ንጹሐን የተጨፈጨፉበት ክስተት አይዘነጋም። የአማራ ፋኖ በጎጃም ከጥቃቱ በኋላ ባወጣው መግለጫ የወገኖቻችን ደም ለመመለስ ሁሉም የአማራ ፋኖ በጎጃም ዝግጁ እንዲሆን ሲል ትዕዛዝ አውርዷል። የብልጽግናው አገዛዝ የሚያደርሰውን ተከታታይ የድሮን ጥቃት አስመልክቶ አስተያየታቸውን የሰጡ አንድ ወታደራዊ ተንታኝ ፋኖ የሚዋጋው በክላሽና በስናይፐር አለፍ ሲልም በዲሽቃ ብቻ ነው፣ ብልጽግና ግን እንደዚህ በድሮን በሄሊኮፍተር እና በሞርተር ነው። በዚህ ደረጃ ጨካኝ ጠላት የገጠመው የአማራ ፋኖ ግን በሕዝብ ላይ የደርሰ ያለውን ጥቃት ለመቀልበስ አንድነቱን ማጠናከርና በአንድነት መቆም ሲገባው በአውራጃ በስልጣንና በፖለቲካ ኃይሎች ተላላ ኪነት ተከፋፍሎ መገኘቱ ያሳዝናል ብለዋል። መረጃዎቻችን እንደቀጠሉ ናቸው። የአማራ ፋኖሿ ጠቅላይ ግዛት ህዝብ በብልጽግና ሰራዊት ላይ እርምጃ ወሰደ። የአማራን ህዝብ ለከፋ መከራ እንዲጥል ትጥቅና ስንቅ ተሰፍሮለት ወደ ክልሉ የገባው የብልጽግና ሰራዊት ከተራ ዝርፊያ እስከ ተቀናጀ ኮንትሮባንድ ተሰማርቷል። የራሱን ሰራዊት አባላት ሳይቀር ለሕገ ወጥ የሰዎች አዘዋዋሪዎች እስከ ግማሽ ሚሊዮን ብር እየሸጠ ያለው ይህ የብልጽግና ሰራዊት በሸዋ ጠቅላይ ግዛት ለዘረፋ በተሰማራበት ከባድ ጥቃት ደርሶበታል። የራሱን ሰራዊት አባላት ሳይቀር ለሕገ ወጥ የሰዎች አዘዋዋሪዎች እስከ ግማሽ ሚሊዮን ብር እየሸጠ ያለው ይህ የብልጽግና ሰራዊት በሸዋ ጠቅላይ ግዛት ለዘረፋ በተሰማራበት ከባድ ጥቃት ደርሶበታል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ዛሬ ባደረገው ልዩ ኦፕሬሽን በሰባት መኪና ተጭኖ ይጓዝ የነበረውን ዘራፊ ሰራዊት እርምጃ እንደወሰደበት ገልጿል። የዙ ቃል አቀባይ ክፍል ለጣና ቴሌቪዥን እንደገለጸው የአማራን ህዝብ ማኅበራዊ መስቀልቀል ውስጥ ለማስገባት ያለውን አቅም በሙሉ ተጠቅሞ ቢገባም ሽንፈት እየደረሰበት የሚገኘው የብልጽግና አገዛዝ የግለሰቦችን ንብረት የመዝረፍ ስምሪት ገብቷል ሲል የሰራዊቱን መልከ ብዙ ግፍ ፈጻሚነት አጋልጧል። የአማራፋኖ ሸዋ ጠቅላይ ግዛት እዝ አክሎም ዝርፊያ የለመደው የብልጽግና አገዛዝ የተለመደውን ድርጊት ለመፈጸም ሲንቀሳቀስ እርምጃ ተወስዶበታል። ወራሪው የብልጽግና ሰራዊት መነሻውን ሸዋሮቢት አድርጎ በሰባት ኦራል ወደ አርማንያ ሲንቀሳቀስ ከሸዋሮቢት ከተማ በቅርብ ርቀት ላይ የሚገኙ የአማራፋኖ ሸዋ ጠቅላይ ግዛት እዝ አስቻለው ደሴ የክፍለ ጦር አራተኛ ሻለቃና በአካባቢው የሚገኙ የአባት አርበኞች ተቀናጅተው እርምጃ ወስደውበታል ብሏል። የግለሰቦችን ንብረት እያጠና የሚዘርፈው የብልጽግና ወራሪ ሰራዊት ባለፈው ሳምንት በአርማንያ ታዳጊ ከተማ የግለሰቦችን ንብረትና 4500 ሊትር ቤንዚን ዘርፎ መሄዱን ማኅበረሰቡ አሳውቆ ነበር። የለመደውን ዘረፋ ለመፈጸም ስምሪት ተሰጥቶት ወደ ዘረፋ ተሰማርተዋል። የአርበኛ መከተማሞ ልጆች ከህዝብ የቀረበላቸውን ጥቆማ ተቀብለው በወሰዱት ፈጣን ምላሽ ሁለት ኦራል ሙሉ በሙሉ ከጥቅም ውጭ አድርገውበታል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተለያዩ የሸዋ ጠቅላይ ግዛት አውራጃዎች የሚንቀሳቀሰው ኃይላችን በሁለት አደረጃጀቶች ተከፍሎ ነው ስራውን እየሰራ ያለው ወታደራዊ ክንፉ የጠላትን ሰራዊት በሚገባ እየቀጣ ሲሆን የፖለቲካ ክንፉ በበኩሉ ህዝብን እያነቃቃና እያደራጀ ሲሆን የአባት አርበኞች አደረጃጀትንም እየሰራ ይገኛል ሲል የአጽያም ደጽዮን ኮር ቃል አቀባይ አርበኛ አበባ ላዩ ተናግሯል አርበኛ አበባ ላዩ ከጣና ቴሌቪዥን ጋር ያደረገው ሙሉ ቃለምልልስ በጣና ጀግኖች አምባ ፕሮግራማችን እንድትከታተሉት እየጋበዝን ወደ ቀጣዮቹ መረጃዎቻችን እናመራለን ክቡራትና ክቡራን አሁንም ምርጫችሁ ስላደረጋችሁን እናመሰግናለን። የመንግስት ሰራተኛው በነፍስ ወከፍ አምስት ሺ እንዲከፍል ተጠየቀ የኦሮሞ ብልጽግና አገዛዝ በ58 ከተሞች የሚሰራውን ስንቀፈጅ ሆነ የኮሪደር ልማት ለመገንባት ባዲን ከመንግስት ሰራተኛው በነፍስ ወከፍ አምስት ሺ ብር እንዲከፍሉት እያስገደደ መሆኑ ተገልጿል። በአምኒስቲ ኢንተርናሽናል በኩል ፀረ ሰው ድርጊት ተብሎ የተወቀሰው የብልጽግናው አገዛዝ የኮሪደር ልማት ግንባታ በ58 ከተሞች በአስገዳጅነት እንዲተገበር መመሪያ ማውረዱ ይታወሳል። ይህን መመሪያ ተግባራዊ ለማድረግ እየሰራ የሚገኘው በጎሹ እንዳላማው የሚመራው የአማራ ክልል እርዕሰ መዲና ባህር ዳር አስተዳደር አንዱ ነው። የከተማ አስተዳደሩ ለኮሪደር ልማቱ ሁለት ቢሊዮን ብር ያስፈልገኛል፣ ከዚህ በጀት ውስጥ ከህዝቡ ግማሽ የሚሆነውን ሰበስባለሁ ብሎ በአደባባይ መናገሩ ይታወሳል። ከነጋዴው ማህበረሰብ አስገዳጅ በሆነ የገንዘብ መዋጮ ገንዘብ ለመሰብሰብ ሙከራ ቢያደርግም ያሰበውን ያህል ሊያገኝ አልቻለም። ክልሉ ሙሉ በሙሉ በጦርነት እየወደመ መሆኑን ተከትሎ የንግዱ ማኅበረሰብ እንኳንስ ለብልጽግና የሚያዋጣው ለግብርም መክፈል ተስኖታል። በዚህ ሁኔታ ተስፋ የቆረጠው የጎሹ እንዳላማው ካቢኒ ከቀናት በፊት በአገዛዙ ሚዲያ በኩል የባህር ዳር ከተማ አስተዳደር የዜጎችን በተለይም በቤት ኪራይና በኑሮ ውድነት ጫና የተነሳ ውጤታማ የህዝብ አገልግሎት ለመስጠት የሚቸገሩ የመንግሥት ሠራተኞችና ጡረተኞች የተካተቱበት በሥራ አገዝ የመኖሪያ ቤት ማኅበር 500 የሚደርሱ ማኅበራትን በማደራጀት ቦታ ለመስጠት መዘጋጀቱን የከተማዋ ተቀዳሚ ከንቲባ አቶ ጎሹ እንዳላማው በሰጡት መግለጫ ገለጹ የሚል ዜና አስነገረም። ይህን ዜና ተከትሎ የመኖሪያ ቤት ባለቤት ለመሆን በማኅበር ለመደራጀት ወደ አስተዳደሩ የሄዱ የመንግሥት ሠራተኞችን ቦታውን ለማግኘት በቅድሚያ ለኮሪደር ልማቱ አምስት ሺህ ብር በነፍስ ወከፍ ክፈሉ የሚል አስገዳጅ መመሪያ እንደተሰጣቸው ለጣና ቴሌቪዥን ተናግረዋል። ሁሉም የቤት መስሪያ መሬት ለማግኘት በማኅበር የሚደራጅ ቅድሚያ ለኮሪደር ኮሪደር ልማቱ አምስት ሺህ ብር መክፈል ግዴታ እንዳለበት ወስኖ ወደ ዝርፊያ የገባው የጎሹንድ አላማው ካቢኔ በቤቶች ማኅበር አምሳ ሺህ ሰው መዝግበን ሩብ ቢሊየን ብር እናገኛለን ብሎ ማቀዱን የደረሰን መረጃ ያመላክታል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች፣ የሚያዝያ 9/2017 ዓ.ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሆን። አታሎና ጭበርብሮ ነው ወደ ስብሰባው የጠራን ሲሉ የስብሰባው ተሳታፊዎች ተናገሩ። በአብይ አህመድ የተዋቀረውና በብልጽግና ተልኮ የተሰጠውን አጀንዳ ብቻ የሚያስፈጽመው የብሔራዊ ምክክር ኮሚሽን ተሰብሳቢዎችን ያለ ፈቃዳቸውና ያለውቅናቸው እንደሚሰበስባቸው ምስክሮች ተናገሩ። በቅርቡ በባህር ዳር ከተማ ከስድስት ሺህ በላይ ተሰብሳቢዎችን ባሳተፈበት ስብሰባው ላይ ተሳታፊ የነበሩ የዳውንት ወረዳ ተወካይ የተባሉ ግለሰቦች እውነታውን በዝርዝር ለፋኖ ተናግረዋል። በቅርቡ በባህር ዳር ከተማ ከስድስት ሺህ በላይ ተሰብሳቢዎችን ባሳተፈበት ስብሰባው ላይ ተሳታፊ የነበሩ የዳውንት ወረዳ ተወካይ የተባሉ ግለሰቦች እውነታውን በዝርዝር ለፋኖ ተናግረዋል። ከባህር ዳር ስብሰባ ተካፍለው ሲመለሱ በፋኖ ቁጥጥር ስር የዋሉት እነዚህ የምክክር ኮሚሽኑ ተሳታፊዎች ሲጠሩን ለሕዝብ ሰላምና አንድነት ፈልገናችሁ ልናነጋግራችሁ ነው ብለው ነበር የጠሩን። ሂደን ስናየው ግን በተቃራኒው ሆኖ አገኘነው። በዚህ የተነሳም ስብሰባውን በመካፈላችን የአማራን ሕዝብም ሆነ የአማራን ፋኖ ይቅርታ እንጠይቃለን ብለዋል። የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርያ ስብሰባውን አስመልክቶ ለብልጽግና ሚዲያዎች በሰጡት ማብራሪያ ክልሉ ሰላም እንዲሆን ተሰብሳቢዎች ፍላጎታቸውን ገልጸዋል። በምክክር ኮሚሽኑ የራሱን አጀንዳ እንዲያዝለት ጥያቄ ያቀረበ የታጠቀ ኃይልም አለ ሲሉ መናገራቸው ይታወሳል። የምክክር ኮሚሽኑ በባህር ዳር ስብሰባ የጠራበት ዋናው ቀዳሚው ግቡ ክልሉ ሰላም ነው፣ የሕዝብን ሰላም የሚያውኩት ጥቂት የታጠቁ ጽንፈኞች እንጂ ሕዝብ እንደፈለገ ወጥቶ እየገባ ነው የሚል የብልጽግና ፕሮፓጋንዳ መሳሪያ ለመሆን ነው። በዚህ ጉዳይ ከወራት በፊት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አቋሙን በመግለጫ አሳውቆ የነበረ ቢሆንም ኮሚሽኑ ግን ስብሰባውን ከማካሄዱን ባለፈ ነፍጥ ያነሱ ታጣቂዎች ወደ ሰላም እንዲገቡ የክልሉ መንግስት ቁርጠኛ ውሳኔ ማሳለፍ አለበት ሲሉ ተናገሩ። የአማራን ህዝብ ትጥቅና ቀበቶ ለማስፈታት ድሮንና ሞርተር ያዘመተው የኦሮሞ ብልጽግና ሁኖ ያለ ፋኖ ከሚልሻ ጋር የሚዋጋ ይመስል የአማራ ክልል መንግስት የተናጠለ የተኩስ አቁም ስምምነት ማድረግ አለበት የሚል ሐሳብ በፕሮፌሰር መስፍን መቅረቡ እንዳስገረማቸው የፋኖ መሪዎች መናገራቸው አይዘነጋም። የፋኖ መሪዎቹ በወቅቱ ለጣና ቴሌቪዥን በሰጡት ቃለ ምልልስ ይህ ኮሚሽን በሚጠራው ስብሰባ ላይ መሳተፍ የአማራን ህዝብ መከራ መራዘምና ትግሉን መናቅ ነው። ስለዚህ በምንም መልኩ ወደ ስብሰባው ባለመሄድ የአማራን ህዝብ መከራ የሚያራክሱትን ጠላቶቻችን አጋር እንዳትሆኑ ማለቱ አይዘነጋም። በዚህ የተነሳም በርካታ የአማራ ህዝብ የምክክር ኮሚሽኑን ስብሰባ ሊቀበሉት ባለመቻላቸው ኮሚሽኑ ከባድን ጽህፈት ቤት ጋር በመቀናጀት ሰዎችን እያታለለና እያስፈራራ ወደ ስብሰባው እንዲገቡ አድርጓል። ከወሎ ቤት አማራ ዳውንት አውራጃ የሄዱት የኮሚሽኑ ስብሰባ ተሳታፊዎች የሰጡት ምስክርነትም ይህንኑ ነው። ወደ መጨረሻው ዜናችን አለፍን። ኢሳያስን እንድናስወግድላቸው ነው የተስማማነው። ብርጌርና አማዶ የኦሮሞ ብልጽግና አገዛዝ የአገር ቤት ጦርነቱን ወደ ጎረቤት ኤክስፖርት ለማድረግ የጎረቤት ሀገራትን አማጽያን እያሰለጠነና እያስታጠቀ ይገኛል። የኢሳያስ አፈወርቂን መንግስት ለማስወገድ በአሜሪካና በአረብ ሀገር መንግስታት ድጋፍ የሰጠው ብርጌድና አማዶ የተሰኘው ቡድን በአዲስ አበባና በአዲግራት እንቅስቃሴ ከጀመረ ሰነባብቷል። በአዲስ አበባ 22 በተለምዶ አውራሪስ ሆቴል አካባቢ ቢሮ የከፈተው ይኸው ብርጌድና አማዶ ለኢትዮጵያ መንግስት ያቀረብነው ጥያቄ በኤርትራ ስር ነቀል ለውጥ እንደምናካሄድ ነው፣ እነሱም የሰጡን ምላሽ ይህንን ካደረጋችሁ የድጋፍ ጉዳይ አያሳስባችሁም እንዳሏቸው የቡድኑ መሪ ተናግረዋል የኢሳያስ አፈወርቅን መንግስት ለማስወገድ በአሜሪካና በአረባ ሀገር መንግስታት ድጋፍ የተሰጠው ብርጌር ና ማዶ የተሰኘው ቡድን በአዲስ አበባ ና ባዲግራት እንቅስቃሴ ከጀመረ ሰነባብተዋል በአዲስ አበባ 22 በተለምዶ አውራዲስ ሆቴል አካባቢ ቢሮ የከፈተው ይኸው ብርጌር ና ማዶ ለኢትዮጵያ መንግስት ያቀረብነው ጥያቄ በኤርትራ ስር ነቀል ለውጥ እንደምናካሄድ ነው። እነሱም የሰጡን ምላሽ ይህንን ካደረጋችሁ የድጋፍ ጉዳይ አያሳስባችሁም እንዳሏቸው የቡድኑ መሪ ተናግሯል። የቡድኑ መሪ የዲፕሎማሲ ክፍል መሪ አቶ በየነ ገብረ እግዚአብሔር ከቢቢሲ ጋር ባደረገው ቆይታ የትግላቸውን አላማ ሲናገር መጀመሪያ ስርዓቱን ከኤርትራ ማስወገድ ነው። ከዚያም በመቀጠል በየደረጃው ወደ ህግ ሊቀርቡ የሚችሉ የመንግስት አመራሮችን ወደ ህግ ማቅረብ እንዲሁም ምረት ሊደረግላቸው የሚገቡትም ምረት ማድረግ ይቀጥላል። ሀገሪቱን ለማረጋጋትና ለማሸጋገርም በየደረጃው የሚቀርቡ ሰነዶችም አሉ ሲል ተናግሯል። ከዚህ ቀደም በአንድ የውይይት መድረክ ለአሜሪካ ዋጋለሁ አይ ዊል ፋይት ፎር አሜሪካ ሲሉ የተናገሩት የብልጽግናው ሊቀመንበር አብይ አህመድ በሌላ ጊዜ ደግሞ ለኦነግ የመንግስት መረጃዎችን አሳልፌ እሰጠው ነበር ሲሉ መናገራቸው አይዘነጋም። ከስልጣን በፊትም ሆነ በስልጣን ዘመናቸው በሌላ አገር ጉዳይ ለመሳተፍ የሚመሩትን አገር ጥቅም አሳልፈው ለመስጠት የማያቅማሙት አብይ አህመድ በሱዳን የሀምዳን ደጋሎ ጦር እየደገፉ መቆየታቸው አይዘነጋም። ከአራት ዓመት በፊት እነሱ ባይኖሩልን ኑሮ ዛሬ በዚህ ቦታ እንገናኝም ነበር ሲሉ ለኤርትራ መንግስት ምስጋና ማቅረባቸው ይታወሳል። ያኔ በፓርላማ ያመሰገኗቸውን የኤርትራውን መንግስት ለመውጋት ድግስ አዋኪ ሆነው የተደራጀውን የብርጌርና ማዶ ቡድንን በአዲስ አበባ ቢሮ ሰጥተው እያስታጠቁ ነው። የብርጌዱ መሪዎች በአዲስ አበባው ቢሮቸው በሰጡት ጋዜጣዊ መግለጫ ይህ ቢሮ ከጊዜ በኋላ የወታደር ማዕከልና የዲፕሎማሲ መናኸሪያ እናደርገዋለን ሲሉ በአዲስ አበባ የጦር ሰፈርና ወታደራዊ ማዕከል ለመገንባት ማቀዳቸውን ተናግረዋል። ይህ ቡድን ከአዲስ አበባው መንግስት በተጨማሪም በአሜሪካ፣ በአውሮፓ፣ በካናዳ እና በስዊድን መንግስታትም እንደሚደገፍ የተገለጸ ቢሆንም የኢትዮጵያ መንግስት የሚያደርግልን ድጋፍ ግን ከሁሉም የተለየ ነው ሲል የቡርኑ መሪ ተናግረዋል። ብርጌርና አማዶ የተደራጀው በተለያዩ አገራት የኤርትራ መንግስት የሚያዘጋጃቸውን የድግስ ፕሮግራሞች በማወክ ነበር። ንቅናቄ ጀምረው ሰማያዊ ቲሸርት ለብሰው ድግስ የሚያውኩት እነዚህ ወጣቶች ቀስ በቀስ ለምዕራባውያን ዓላማ ተስማሚ ሆነው በመገኘታቸው በርካታ ድጋፍ ይጎርፍላቸው ጀመር። በዚህ ሰዓትም በአዲስ አበባና በሌሎች የኢትዮጵያ ከተሞችም የጦር ልምምድና የፖለቲካ ማሰልጠኛ ተቋማትን ከፍተው ይገኛሉ። የብልጽግናው አገዛዝ ለብርጌርና አማዶ ስለሚሰጠው ድጋፍ የኤርትራ መንግስት እስካሁን ምላሽ አልሰጠም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ የሚያዝያ 9 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን የመራው አማራ ሰፋ አብሬያችሁ ቆየው። የዩቲዩብ ቻናላችን በቋሚነት ተወዳጁ ጣና ቴሌቪዥን ከሀቅ ጋር